ጳውሎስ አንደኛ ተሰሎንቄን ጽፎ ብዙም ሳይቆይ በተሰሎንቄ ስለሚኖሩ ክርስቲያኖች ዘገባ ደረሰው። በደብዳቤው ላይ ያነሳቸው ችግሮች እንደቀጠሉ ብቻ ሳይሆን እየባሱ ሄደው ነበር። ስደቶቹ ተባብሰው ነበር እና የተሰሎንቄ ክርስቲያኖች ስለ ኢየሱስ መምጣት ግራ ተጋብተውና ፈርተው ነበር። ስለዚህ ጳውሎስ በዚች ቤተ ክርስቲያን ውስጥ ያሉት ሶስት ችግሮችን የሚዳስሱ ሶስት ክፍሎች እንዲኖሩት የነደፈውን ይህን አጭር መልእክት ላከ። ጳውሎስ በመጀመሪያ ባላቋረጠው ስደታቸው ተስፋ ይሰጣቸዋል። ከዚያም በመቀጠል ስለ መጪው የጌታ ቀን ማብራሪያ ይሰጣል። ከዚያም በመጨረሻ መደበኛ ስራዎችን ለመስራት ፈቃደኛ ላልሆኑት ስራፈት ሰዎች ተጨባጭ የሆነ ሙግት ያቀርባል። የእነዚህ ክፍሎች መጨረሻ በግልጽ በአጭር የመዝጊያ ጸሎት ይጠናቀቃል። የተሰሎንቄ ሰዎች ስላላቸው ያላቋረጠ ታማኝነትና ፍቅር በተለይም ደግሞ ስለ ጽናታቸው የምስጋና ጸሎት በማቅረብ ጳውሎስ ይጀምራል። ግሪኮችና ሮማውያን ምናልባትም አይሁዳውያን ጎረቤቶቻቸው በእነዚህ ክርስቲያኖች ላይ የሚያደርሱትን ስደት እንዳዋሱ ሰምቷል። እነሱ የአመፅ ጭቆና እየደረሰባቸው ያሉ ዝቅተኛ ቁጥር ያላቸው የሃይማኖት ቡድን ናቸው። ጳውሎስም እየፈራ ያለው ጭቆናው እየባሰ ከሄደ በኢየሱስ ላይ ተስፋ ሊቆርጡ ይችላሉ ብሎ ነው። ስለዚህ ጳውሎስ በመጀመሪያው ደብዳቤ ላይ እንዳደረገው ሁሉ እየተሰቃዩ ያሉት ከኢየሱስ ጋር በመሆናቸው እንደሆነ ያስታውሳቸዋል። በእግዚአብሔር መንግስት የመሳተፍ መንገድ ነው። ኢየሱስ በመስቀል ላይ በተቀበለው መከራ ንጉስ ሆኖ ተሾሟል። ስለዚህም ተከታዮቹ የኢየሱስን አመፅ የለሽነትን እና ጽኑ ትዕግስቱን በመከተል አለምን ማሸነፋቸውን ያሳያሉ። ጳውሎስ ይህ መከራ ለዘላለም እንዳልሆነም ያሳስባቸዋል። በኢየሱስ ምጽአት ጊዜ በጨቆኗቸውና የንጹሐንን ደም ባፈሰሱት ላይ የእርሱን ፍትህ ያመጣል። በተለይም ቅጣታቸው ከጌታ ፊት እንዲሁም ከኃይሉ ክብር መባረር እንደሆነ ይናገራል። ሕይወታቸውን ሙሉ ከኢየሱስ ጋር ምንም አይነት ግንኙነት እንዲኖራቸው አልፈለጉም ከማለት በቀር ኢየሱስን የተቃወሙ ሰዎች ዕጣ ፈንታ ምን እንደሚሆን ጳውሎስ እዚህ ላይ አልገመተም። በመጨረሻም የሚፈልጉትን ነገር ያገኛሉ፣ ከፈጣሪያቸውና ከንጉሳቸው ጋር የግንኙነት ርቀት። ለጳውሎስ ደግሞ ይህ የመጨረሻው አሳዛኝ ነገር ነው። የሕይወትና የፍቅር ሁሉ ምንጭ ከሆነው ከኢየሱስ ለመለየት መምረጥ ማለት የራስን ውድቀት መቀበል ማለት ነው። እግዚአብሔር በመከራቸው ተጠቅመው በውስጣቸው ጥልቅ የባህሪ ለውጥ እንዲያመጣ ሕይወታቸውም ለኢየሱስ ስም ክብር እንዲያመጣ በመጸለይ ይህን ሐሳብ ይዘጋል። ከዚያም ጳውሎስ ከኢየሱስ ዳግም መምጣትና የጌታ ቀን ጋር የተያያዘ አንድ የተለየ ጉዳይ በማንሳት ይቀጥላል። በተሰሎንቄ ቤተ ክርስቲያን ማህበረሰብ ውስጥ ያለ አንድ ሰው እግዚአብሔር በሰው ልጆች ክፋት ላይ የሚያመጣው የመጨረሻው ፍርድ ማለትም የጌታ ቀን ደርሰዋል በማለት በጳውሎስ ስም የተሳሳተ መረጃ ያሰራጭ ነበር መጥቷል። እናም እነዚህ ሰዎች ምናልባትም የሁሉም ነገር መጨረሻ በየትኛው ቀን እንደሚሆን ይተነብዩና ሌሎች ክርስቲያኖችን ያስፈራሩ ነበር። ለምን እንደሆነ ማየት ትችላላችሁ። በደረሰባቸው ከባድ ስደት ምክንያት ኢየሱስ እንደ ሌባ በሌሊት ተመልሶ መጥተዋል ለሚል ሰው ተጋላጭነት ነበራቸው። ተትተዋል ምናልባት የተሰሎንቄ ሰዎችን ለመከራቸው ትቷቸዋል። እንዲህ አይነት ንግግር ጳውሎስን የምር ያበሳጨዋል። የእርሱን አስተምህሮ አሳስቶ ማቅረብ ነው። የኢየሱስ ምጽአት መቼም ቢሆን ፍርሃትን ሳይሆን ተስፋንና መተማመንን ነው ማምጣት ያለበት። ጳውሎስ ያኔ ከተማ ውስጥ በነበረበት ጊዜ ስለ ኢየሱስ ምጽአት ያስተማራቸውን ነገር ሁሉ ያስታውስና እዚህ ላይ አጭር ማጠቃለያ ይሰጣል። በእርግጥ በጣም አጭር ነው። ይህ አንቀጽ ብዙ እንቆቁልሾችና የአተረጓጎም ችግሮች አሉበት። ግልጽ የሆነው ግን የዚህ ዓለም መንግስታት፣ ቀደም ባሉት ዘመናት እንደ ናቡከደነጾር ወይም የሰሜኑ ንጉሥ ያሉ በእግዚአብሔር ላይ የሚያምፁ ገዥዎችን ማፍራታቸውን እንደሚቀጥሉ በነቢዩ ኢሳይያስና ዳንኤል የተነገረውን ታዋቂውን ጭብጥ ጠቅሷል። እነዚህ መሪዎች ራሳቸውን ወደ መለኮታዊ ስልጣን ከፍ አድርገዋል። ለጳውሎስም እነዚህ ጥንታዊ ነገሥታትና ትንቢቶች ምስሎችን ለእኛ በመስጠትና የአካሄዳቸውን ንድፍ በማዘጋጀት በራሱ ጊዜ በሮም ንጉሠ ነገሥታት በካሊጉላ እና በኔሮ ሲፈጸም ያየውን ምሳሌ እንደገና እንደሚደገም ይጠብቃል። ያ ታሪክ የሚደመደመው በእግዚአብሔር ዓለም ውስጥ ጥፋትንና አመፅን በሚያመጣ እንዲህ ባለ አመፀኛ ገዢ ነው። ሆኖም ለዘላለም አይደለም። ኢየሱስ ሲመለስ አመፀኞቹንና ክፋት የሚሰሩትን ሁሉ ይጋፈጣቸዋል፣ ህዝቡንም ያድናል። ስለዚህ እዚህ ላይ የጳውሎስ ነጥብ ለኋለኞቹ አንባቢዎች ስለ ዓለም ፍጻሜ ግምቶች ለመስጠት አይደለም፣ ይልቁንም የሰሎንቄን ሰዎች እያጽናናቸው ነው። ከማርቆስ ምዕራፍ አስራ ሶስት የተወሰደውን የኢየሱስን ትምህርት በማስታወስ ወደ ዳግመኛ ምጽአቱ የሚደርሱት ክንውኖች በጣም ይፋዊና ግልጽ ይሆናሉ። ስለዚህም እነሱ ወደ ኋላ ቀርተናል ብለው መፍራትና መጨነቅ እንደማያስፈልጋቸው ተናግሯል። ከዚህ ይልቅ ኢየሱስ ተመልሶ እነሱን እስኪያድናቸው ድረስ በታማኝነት መቀጠል አለባቸው። ስለዚህም በመደምደሚያ ጸሎቱ ጳውሎስ የሰሎንቄ ሰዎች በኢየሱስ መንገድ ታማኝ ሆነው እንዲቀጥሉ ኢየሱስና አብ መጽናናትንና ብርታትን እንዲሰጧቸው ይጠይቃል። ይህ ደግሞ ወደ መጨረሻው ርዕሱ ያመጣዋል። ስራ ፈት ለነበሩ ሰዎች ፈተና ነው። ስራ ፈት ማለት ሰነፍ የሆነ ብቻ አይደለም። ይህ የሚያመለክተው ኃላፊነት የጎደላቸውና ሰርተው ራሳቸውን ለመቻል ፈቃደኛ ያልሆኑና የተመሰቃቀለ የግል ሕይወት ውስጥ ያሉ ሰዎች ነው። ጳውሎስ በመጀመሪያ መልእክቱ ላይ ይህን ችግር ተናግረው ነበር። እናም ችግሩ እየከፋ የመጣ ይመስላል። አሁን በዚህ ቤተ ክርስቲያን ውስጥ ያሉ አንዳንድ ሰዎች ለምን ለመስራት ፈቃደኛ እንዳልሆኑ በእርግጠኝነት አናውቅም። ይህ ችግር ከበፊቱ ችግር ጋር የተገናኘ ሊሆን ይችላል። ምናልባት አንዳንድ ሰዎች ኢየሱስ በቶሎ እንደሚመለስ አስበው ነበር እና ስለዚህ ስራቸውን ትተው መደበኛ ኑሮ አቁመው ሊሆን ይችላል። ነገር ግን ጳውሎስ በሮም ባህል ውስጥ ድጋፍ ከተባለው ልማድ ጋር የተያያዘ ችግርን እየተናገረ ሳይሆን አይቀርም። በከተማ ውስጥ የሚኖሩ ድሃ ሰዎች ለሀብታሞች እንደ ግል ረዳት በመሆን ደንበኞቻቸው ይሆናሉ እና አልፎ አልፎ በሚያደርጉላቸው ልግስና ይኖራሉ። ነገር ግን ብዙ ተያይዘው የሚመጡ ነገሮች ነበሩት። ይህ አንዳንድ ጊዜ በደጋፊዎቻቸው ስነ ምግባራዊ ብልሹ የአኗኗር ዘይቤ ውስጥ ደንበኞቹን ያሳትፍ ነበር። በዚያ ላይ የማያስተማምን ገቢ ነው ያለው። ስለዚህ ጳውሎስ እንዲህ ሲል ይህን እያመለከተን ነው። እነዚህ ሰዎች ስርዓት የለሽ ህይወት ይመራሉ፣ እነሱ የሰሩ ሳይሆን በሰው ጉዳይ ውስጥ ጣልቃ እየገቡ ነው። ጳውሎስ ከእነሱ ጋር በነበረበት ጊዜ የሰጠውን ምሳሌ አስታውሷቸዋል። ገንዘብ አልጠየቃቸው፣ የሚያስፈልገውን ማሟላት እንዲችልና የተሰሎንቄን ሰዎች በነፃ እንዲያገለግል ራሱ የቀን ስራ ይሰራ ነበር። በጣም ጥሩ ነገር ይህ ነው ይላል። የኢየሱስ ተከታይ የሆኑ ሰዎች ራሳቸው የሚያስፈልጋቸውን ማሟላት እንዲችሉና ኑሯቸው ለሌላ ሰዎች ጠቃሚ እንዲሆን በትጋት በመስራት የኢየሱስን ራስን የመስጠት ፍቅር መለማመድ ይኖርባቸዋል። በዚህ ሁሉ ግራ መጋባትና መከራ ውስጥ እግዚአብሔር በመሲሁ በኢየሱስ በኩል ሰላምን እንዲሰጣቸው በመጨረሻው ጸሎቱ ይደመድማል። ይህ ለሰሎንቄ ሰዎች የተላከ አጭር ደብዳቤ የጥንቶቹ ክርስቲያኖች በኢየሱስ ዳግመኛ ምጽአት ላይ ያላቸው እምነትና በመጨረሻው ፍርድ የነበራቸው ተስፋ ስለ ዓለም ፍጻሜ የጊዜ ሰለዳ በመላምት ለማዘጋጀት እንዳልነበር ያሳየናል። ከዚህ ይልቅ እነዚህ እምነቶች ተስፋ የሚሰጡና ኃይለኛ ተቃውሞ የነበርባቸው በስደት ላይ ያሉ ክርስቲያኖች ለኢየሱስ ታማኝ እንዲሆኑ፣ ለአምላክም እንዲያድሩ እንዲሆኑ ያነሳሳሉ። እናም ለቀጣዮቹ የክርስቲያን ትውልዶች ስደት ቢደርስባቸውም ባይደርስባቸውም ይህ ደብዳቤ የሚያሳስበን ተስፋ የምታደርጉት ነገር የምትኖሩለትን ነገር እንደሚወስን ነው። ሁለተኛው ተሰሎንቄ የሚያወራው